ዛሬም በአማራ ግዛቶች እየተካሄዱ ያሉ ውጊዎች የቀጠሉ ሲሆን ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ለተከታታይ ሶስት ቀን ዲቢና ወርቄ ባለሽርጡ በራያ ቆቦ መንጅሎ ብርቱ ትንቅንቅ ተጋድሎ እያደረገ ይገኛል። በዚህም አስደናቂ ድል ማስመዝገባቸው ተነግሯል። ከግንባር መረጃውን ይዘናል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ሁባንታ ባተ ኮር አንደኛ ኮር በትናንትናው ዕለት በደራው አምባሳሚ የጀመረው አውደውጊያ አድማሱን አስፍቶ ሁለተኛ ቀኑን አስቆጥሯል። የዚህ መረጃ ደርሶናል። ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መይሰው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ለስድስተኛ ዙር የሰለጠኑ የፋኖ ኮማን ችንም አስመርጓል። ጤና አስጠላን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰአቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ለተከታታይ ሶስተኛ ቀን ዲቢና ወርቄ ባለሽርጡ በራያ ቆቦ መንጅሎ ብርቱ ትንቅንቅና ተጋድሎ እያደረጉ ይገኛል። ጠላት ራያ ቆቦ ሮቢትን ከተማ ለማስለቀቅ ባለ ባለፉት ተከታታይ ሶስት ቀናት በበርካታ እግረኛና ጦር መካናይዝድ ማጥቃት ቢያደርግም አይበገሬዎቹ ካላኮርማ ክፍለ ጦር ከተማዋን አስከብረው ቀጥለዋል። በዚህ ተጋድሎ ዲቢና ወርቅ መንጀሎ አካባቢ ጥቁር አስፓልቱን በመዝጋት ያገዛዙን እንቅስቃሴ በመገደብ ከተማዋ እንድትከበር ጉለሚና እየተጫወቱ ይገኛሉ። ካላኮርማ ክፍለ ጦር ከተማውን እስከ መንጀሎ በመቆጣጠር ወደ ከተማ ተደጋጋሚ ማጥቃት የመጣውን ሰራዊት በመመከትና መልሰው በማጥቃት ሞትና ጉዳት በማድረስ ይዞታቸውን አጠናክረው ቀጥለዋል። ከዚህ ጋር ተያይዞ በወገን በኩል የተገኘው ድልና ንስሮች የተቆጣጠሩት ቁልፍ ቦታ ጠላት በራያ በኩል ያለ ሰራዊቱንና በእጁ በኩል ያለ ሰራዊቱን እንዳያገናኝና እንዳያስተሳስር በማድረግ አከርካሪውን የሰበረ ድል ነው። ስለሆነም የንስሮቹን ክንድ መቋቋሚያ ያቃተው የአገዛዙ ብልጽግና ሰራዊት በመድፍ በዙ 23 ብረት ለበስና ሞርታር ንጽዋኖችን ኢላማ ያደረገ ጭፍጨፋ እየፈጸመ ነው። በሌላ በኩል ከተለያየ ቦታ ወደ ከተማ የሚገቡ ወጣቶችንና የቀን ሰራተኞችን እያፈሰ እያሰረ ይገኛል። እንዲሁም ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም የመሸገን ዙፋን ጠባቂ ሰራዊት በክፍለጦር ሜካናይዝድ ከሀያ በላይ እስከ ወዲያኛው በመሸኘት እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳጅ ሰልፍ በመታደግ ድል አስመዝግበዋል። በሰሞኑ ብርቱ ትንቅንቅና ተጋድሎ ምስራቅ አማራ ቀጠና ምኒልክ እዝ ምኒልክ እዝ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የሶስት ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ እስከ ወዲያኛው በመሸኘትና ማጽዳት የምንችልበት ጊዜ ላይ መዳረሳችን ወዳጅም ጠላትም ያወቀበትና የተረዳበት ድንቅ ተጋድሎ ነበር ብለዋል። ፋኖዎቹ በዚህ ድንቅ ተጋድሎ አገዛዙ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌደራል መንገዶችን መቆጣጠር የምንችልበት ተጋድሎ በማድረግ የአገዛዙን ቅስም መስበር ችለናል ብለዋል። ከዚህ ተጋድሎ መካከል አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪካሄር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረው ብልጽግና የግዳይ ሰልፍ በማስቀረት አሳይተዋል። በሌላ በኩልም በትናንትናው ዕለት በደራው አምባሳሚ ጀምረው ው አውደውጊያ አድማሱን አስፍቶ ሁለተኛ ቀኑን አስቆጥሯል። በዚህ ውጊያ ዲሽቃና አና ብሬን ማራኪዎቹ የጣና ገላውዲዮስ ክፍለ ጦር ሰራዊት ጠላትን በግርማቸው የሚያርዱ ሜጀር ጀነራል ውባን ታባተ ተወርዋሪ ክፍለ ጦር የጉናዋ ፈርጥ ጥቁሯ አናብስት ስቴ ዲንሳ ብርጌድ አንዲት ሻለቃና የአንደኛ ኮርቃኝ ና መሀንዲስ አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ ባረብ ገበያ ዙሪያ ስርንጋት፣ አላታ፣ ሰለልበይ፣ ጎሽተር፣ ጎሁና አንበሳሜ ዙሪያ መዳረሻዎች ብርቱ ትንቅንቅ ተጋድሎ አድርገዋል። በዚህ ሊያስጨራሽ ውጊያ ያገዛዙ ሰራዊት አለ አንደኛ ያለውን ከባድ መሳሪያ ተጠቅመዋል። በተቃራኒው ፍትህን በልባቸው ያነገቡ የአማራ ፋኖች ከልብ ትጥቅ እስከ ነፍጥ ትልቅ ተሟልተው ና የውጊያ ቦታዎችን በሚገባ እያነበቡ ሲዋጉ ብለዋል። በትናንት ረውት ዲሽቃ የተማረከው ብሬን ያስረክበው በሺዎች የሚቆጠር የብሬን ክላሽ ና ዲሽቃ ተተኳሽ እንኳቸው ያለው ተሽከርካሪዎችን ትቶ የፈረጠጠው አመራሮችን ያስደመሰሰው በጥቅሉ የሞራል የቁስና የአካል ስብራት በግድ እንዲቀበል የተደረገው የአገዛዙ ሰራዊት ትናንት ከተጨመረለት ሀይል ሌላ በዛሬ ዕለት ብዛት ያለው ጦር ከባህር ዳርና ከወረታ ተጨምሮለት ለመዋጋት ቢሞክርም ዛሬም ሌላኛው ዲሽቃ ለማስረከብ ጫፍ ላይ ደርሶ ነበር። ጣና ገላውዲዮስ ክፍለ ጦር ልጆቹ በቦምብ የጠላት ምሽግ ሰባብረውታል ለአማራነት የሚሰጠውን ክቡር መስዋዕትነት ከፍለው አይበገሬው አማራነትን ለጠላት አስመልክተው አልፈዋል። በስፋት ለማጥቃት ከሁሉም አቅጣጫ የመጣውን የአገዛዙ ሰራዊት በሚገባ መክተው ተውታል ከመጠቃት ወደ ጸረ ማጥቃት ተሸጋግረዋል መራሮቹ አማራዎች በድራ ምድር ጠላትን አብረክርከዋል ብዛት የነበረው የአገዛዙ ግንባርና አሰላለፍ የመጨረሻው ሰዓት ወደ አንድ ግንባር ብቻ እንዲመጣ አስገድደውታል ቆራጦቹ አማራዎቹ መምረርን ለወገንም ለጠላት ማሳይተው በክቡር መስዋዕትነት አልፈዋል። በዚህ የደራ ውጊያ ጠላት አይቀጡ ቅጣት የተቀጣበት ድል በነፃ እንደማይገኝ የተገለጠበት የጠላት ምሽግ የተሰባበረበት ጠላት ዘርፈ ብዙ ኪሳራን የተጎናጸፈበትና በጥቅሉ የፋኖ ሰራዊት አሳማኝ ድልን በተጨባጭ እየገለጠና ጠላትን እያንበረከከ ይገኛል። በተረፈ ጊዮናዊ እሳተ ገሞራ ትውልዱ መዳረሻው ድልና ነፃነት የሆነው የአማራ ሕዝብ ያሉና ተጋድሎ ተጠናክሮም ይቀጥላል። በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መይሰው ካሳኮር ቋራ ሜድራ ክፍለ ጦር ለስድስተኛ ዙር የሰለጠኑ የፋኖ ኮማንዶዎችን አስመርቋል። ክፍለ ጦሩ ወታደራዊ ፖለቲካዊና ግዳጃቸውን በብቃት ለመፈጸም የሚያስችል ስልጠና የወሰዱ ኮማንዶዎች ነው። ሰኔ 22 ከፍተኛ አመራሮች የአማራ ፋኖ ብሔራዊ ኃይል አባት አርበኞች በተገኙበት በልዩ ዝግጅት አስመርቋል። ለስድስት ወር ሲሰለጥኑ ከቆዩ በኋላ በታሪካዊቱ ቋራ የቃል ኪዳን ምድር ላይ በድምቀት የተመረቁ ሲሆን በምረቀው ላይ አባት አርበኞች የኮራ አመራሮች የክፍለ ጦር አመራሮች እና ተጋባዥ እንግዶች ተገኝተዋል። ሰልጣኞች በምርቃታቸው ላይ የአማራ ሕዝብ የህልውና አደጋ ቀልብሰን ህልውና እናደርጋለን ሲሉ መናገራቸውን የክፍለጦሩ ጦሩ የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ገልጸዋል። ከባህር ማዶ ዳገኘናቸው መረጃዎችን ስናቀና ትራምፕ የተኩስ አቁም እንዲደረስ ጥረት እያደረጉ ባሉበት ወቅት እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ አዘዘች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት ወቅት እስራኤል ፍልስጥማውያን ከሰ ሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማ፣ በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። ሁለት ከቀጥር በፊት በነበሩት 24 ሰዓታት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሀማስ የሚመራ የጤና ሚኒስቴር አስታውቋል። በአልማሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራ አካባቢ በተፈጸመው ጥቃት ከተገደሉት መካከል ሶስቱ ህጻናት መሆናቸውን ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረስና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ቀዳሚው ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ኔታንያሁ ከሀማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩ ሶሻል ገጻቸው ላይ ጽፈው ነበር። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ቃል አቀባይ እሁድ ዕለት እንደተናገሩት የእስራኤል ጦር በሰሜን ጋዛ አሸባሪዎችና የሽብር መሰረተ ልማቶችን ለማጥፋት እየተንቀሳቀሰ ነው። የህክምና ባለሙያዎችና ነዋሪዎች ለሮይተርስ እንደተናገሩት እሁድ ማለዳ በጋዛ የሚፈጸሙት የቦምብ ድብደባዎች በመጨመራቸው በርካታ ቤቶች ወድመዋል። በጋዛ ሀማስ የሚመራ የሲቪል መከላከያ ኤጀንሲ ለመገናኛ ብዙሀን እንደገለጸው እሁለት ብቻ በትንሹ ሀያ ሶስት ሰዎች ተገለዋል። በደቡብ ጋዛ ካን ዩኒስ አቅራቢያ በሚገኘው አልማዋሲ የተፈናቀሉ ሰዎች በሚኖሩበት ድንኳን ላይ የእስራኤል ጦር በፈጸመው የአየር ድብደባ አምስት ሰዎች መሞታቸውን የህክምና ባለሙያዎች ገልጸዋል። ሶስት ህጻናትን ጨምሮ አምስት የአማሩፍ ቤተሰብ አባላት ተገለዋል። የእስራኤል መከላከያ ስለተፈጸመው ጥቃት ቢቢሲ ላቀረበለት ጥያቄ ሲመልስ ያለ ተጨማሪ መረጃ የተለየ ምላሽ መስጠት እንደማይችል ተናግሯል። ነገር ግን ዓለም አቀፍ ሕግን በመከተል በሲቪሎች ላይ የሚደርሰውን ጉዳት ለመከላከል ተጨባጭ ጥንቃቄዎች ይደረጋሉ ብለዋል። እንዲሁም እሁድ ዕለት እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ በቀጠለችበት በዚህ ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል የኳታር አሸማጋዮች አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸው ተናግረዋል። እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት ስትሰነዝር ለሁለት ወራት የቆየው የተኩስ አቁም ፈርሷል። በጥር 19 የጀመረው የተኩስ አቁም ስምምነት ሶስት እርከኖችን እንዲስሆኑ የተዘጋጀ ቢሆንም የመጀመሪያውን ደረጃ ማለፍ ግን ሳይችል ቀርቷል። በዚህ የተኩስ አቁም ስምምነት ውስጥ በሁለተኛ ቋሚ የተኩስ አቁም ላይ መድረስ በእስራኤል ውስጥ በታሰሩ ፍልስጤማውያን ምትክ በጋዛ የታገቱትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣትን የሚለዩት ያካትት ነበረ። ሐሙስ እለት አንድ የሀማስ ከፍት የከፍተኛ ባለስልጣን አደራዳሪዎቹ አዲስ የተኩስ አቁም ላይ እንዲደረስና የታገቱት እንዲለቀቁ ጥረታቸውን አጠናክረው ቀጥለዋል። ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟል። እስራኤል በጋዛ ወታደራዊ ዘመቻ የጀመረችው ሐማስ መስከረም 26 ጥቃት ፈጽሞ 1200 እስራኤላውያንን ከገደለና 251 ካገተ በኋላ ነው። ከዚያ ጊዜ ጀምሮ በጋዛ ከ56 ሺ በላይ ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በሌላኛው ሩሲያና ሰሜን ኮሪያ በባህላዊ ትብብር ዙሪያ ግንኙነታቸውን ለማጠናከር ተስማሙ ሰሜን ኮሪያና ሩሲያ በባህልና በኪነ ጥበብ ያላቸውን ትብብር ለማጠናከር በሚቻልበት ሁኔታ ላይ መወያየታቸውን የመንግስት ሚዲያዎች ዘግበዋል። የሰሜን ኮሪያው መሪ ኪም ጆንግ ኡንና የሩሲያ የባህል ሚኒስትር ኦልጋ ሁርለት በፒዮንግያንግ ባደረጉት ውይይት ነው መግባባት ላይ የተደረሰው ሲል የኮሪያ ማዕከላዊ የዜና አገልግሎት ዘግቧል። በገዢ ፓርቲ ማዕከላዊ ኮሚቴ ዋና ጽህፈት ቤት የተካሄደው ውይይት በሰሜን ኮሪያ የሩሲያ አምባሳደር አሌክሳንደር ማሴጎራ ተገኝተዋል። ስብሰባው የተካሄደው የሩሲያ የጸጥታ ምክር ቤት ጸሐፊ ሰርጌ ጊዜ የሸጉ ከሁለት ሳምንት ባነሰ ጊዜ ውስጥ ባደረጉት ሁለተኛ ጉዟቸው ፒዮንግያንግ ከጎበኙ ከቀናት በኋላ ነው። ሊዮንቦ ቅዳሜ ዕለት ፒዮንግያንግ የደረሱት የሀገሪቱ አጠቃላይ የስትራቴጂክ አጋርነት ስምምነት አንደኛ ዓመት ለማክበር ልዑካኑን እየመሩ ነበር። በውይይቱ ወቅትም ኪም ስምምነቱ ከተፈረመበት ጊዜ ጀምሮ በተለያዩ ዘርፎች የታዩትን ሰፊና ጥልቅ ልውውጦችና ትብብር አድንቀው ለሁለቱ ሀገራት ህዝቦች የጋራ እድገትና ደህንነት ተጨባጭ አስተዋጽኦ አድርገዋል ብለዋል። የልሙዮ ጉብኝት የተደረገው የሰሜን ኮሪያ የሩሲያ ወዳጅነትና አብሮነት ጥንካሬ እንዲሁም አለመሸነፍ ከመቼውም ጊዜ በበለጠ በግልጽ እየታየ ባለበትና የሁለትዮሽ የባህል ትብብር በከፍተኛ ደረጃ ላይ በደረሰበት ወቅት ነው ስትል ተደምጣለች። የተወደዳቸው አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ ሸር በማድረግ የተሰምኑትሆኑ በአክሮት